ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ ክብራትና ክብራን አድማጭ ተመልካቾች፣ ውድ የባሮ ሚዲያ ተከታታዮች በያላችሁበት የዓለም ጥግ ሁሉ ሰላምታዊ ይድረሳችሁ። አድማጮቻችን፣ ተመልካቾቻችን ለዛሬ እሑድ ምሽት ይመጥናቸዋል ያልኳቸውን አጫጭር የአገር ቤት መረጃዎችንም አሰማችኋለሁ። ባሮ ሚዲያ ላይክ ሼር፣ ሰብስክራይብ እያደረጋችሁ መረጃዎችንም እንድትከታተሉ በአክብሮት ጠይቃለሁ። ቀጥታ ወደ መረጃዎቹም አልፋለሁ። በትላንትናው ዕለት የተካሄደው ጦርነት ይቁም ሰላም ይምጣ አገዛዝ ይቁም በሚል በማይነበረ የቀጥታ ስርጭት በኢትዮጵያ ፖለቲካ ውስጥ ለዓመታት የቆዩትና በትጥቅ ትግል ውስጥ ያሉት የተካተቱበት ፍልሚያ ተደርጓል። የፍድሪ መንግስት ኮሚኒኬሽን ሚኒስትር ለገሰ ቱሉ የናታ ተስፋ እና አቶ ግርማ ሴፉ ተካቶበታል። ከመንግስት በኩል ነው እንግዲህ፣ ከዘመነ ካሴ እስከ ስብሀት ነጋ ከጀዋር መሐመድ እስከ ልደቷ እያለው ገዱ አንዳርጋቸው ተሳትፎበታል። መንግስት ይህ ፕሮግራም ሲተላለፍ ዩቱብ ሀገር ቤት እንዲቋረጥም ተደርጓል። በሌላ መረጃ ደግሞ ጆሀር መሐመድ፣ ዘመነ ካሴ፣ ስብሀት ነጋ እንዴት በአንድ ተሰባሰቡ የሚሉት በርካቶች አልጠፉም። አድማጮቻችን፣ ተመልካቾቻችን እንደሚታወቀው ይሄ ፕሮግራም ከመጀመሩ በፊትና የዚህ ፕሮግራም መረጃዎች መሰራጨትና እቅዱ ሲያዝ አንዳንድ ጉዳዮችን አንስተን ነበር። የዚህ ትዕይንት ዋና ዓላማው ከተለያዩ ቦታ ሰዎች እርስ በራሳቸው እንዲተዋወቁና ቀጣይ ጊዜ ለሚፈልገው ውይይትም በዚሁ አይነት መልክ መቀጠል የሚቻልበትና አንዱ በአንዱ ላይ በአይነ ቁራኛ መታየቱ የሚቀርበት የተለያዩ ገጽታ፣ የተለያዩ ባህሪ ያላቸው፣ የተለያዩ አመለካከት ያላቸው ሰዎች በፖለቲካ ቢለዩም ዓላማቸው አንድ በመሆኑ በዚህ ረገድ ማሰባሰባቸው በርካቶችን ጥያቄ ምልክት ሆኖባቸዋል። አንዳንዶቹ አስፈላጊ አይደሉም እነዚህ ሰዎች ህዋትም ተገንጣይ ነው፣ ሊንገንጠል የሚል ነው። እንደገና ደግሞ ከኦሮሞ ፖለቲካ ውስጥም እንደዚሁ ተመሳሳይ ነው። እንዴት በአንድ ላይ ሊሰበሰቡ ቻሉ? ወደፊትስ እንዴት ይሆናል? የሚሉ በርካቶች ሀሳባቸውን ያነሱበት ሁኔታ ነው ያለው። በእንደዚህ አይነት ሁኔታ ጥርጣሬ ውስጥ ገብተን የምንሄድ ከሆነ ለገዢው ፓርቲ ማንገድ መክፈት ነው። ገዢው ፓርቲ ቀና ነገር ያገኛል ከዚህ ውስጥ። መውጣት አለብን። በተሻለ መጠን የጋራ የሆነ የጠላት ላይ አብረን መስራት ይጠበቅብናል። ወደርንም ጠላንም የተለያየ አመለካከት እንኳን ቢኖረን የጋራ ጠላት ነው ብለን የተሰለፍንበት አላማ ላይ ግን በአንድነት መስራቱ አስፈላጊ ነው የሚል እምነት ስላለኝ ነው ይህን ነገር ያነሳሁት። ቀደም ስልም እኔ በዚህ ፕሮግራም ላይ ሀሳብ አስተያየት ሰጥቼ ነበር፣ ፕሮግራሙ ከመጀመሩ በፊት ዋናው ትልቁ ነገር የኦሮሞ ነጻነት ግንባር የአማራ ፋኖች በተወካዮቻቸውም ቢሆኑ በአገር ቤት ባሉትም ቢሆኑ እንደውም ጥሩ አማራጭ የታየበት ፋኖ አገር ቤት ባሉት አመራሮች ነው። እንግዲህ ፕሮግራሙን እንዲያስተላልፉ የተደረገው ይሄ ትልቅ ነገር ነው። በውጭም ፋኖ የወከለ ባይኖርም ፋኖን የሚደግፉ ግለሰቦች የተሳተፉበት ሁኔታ አለ አሁን እየተበደለ እና እየተጎዳ ላለው ህዝብ ድምፅ የሚሆኑት ከኦሮሚያም ከአማራ ክልልም እንደዚሁ የተሳተፉበት ሁኔታ አለ። ከመንግስት አካባቢም እንግዲህ በዚህ ጉዳይ ላይ በቀጥታ የሚሆን በተዘዋዋሪ በቀና የሚሆን በመጥፎ ተሳትፎ ተደርጓል። ይሄ ነገር ጥሩ ልምድ ገና በእድገት እና ብዙ ስልጣኔ ያልታየባት ሀገሮች ላይ እንደዚህ አይነቱ አብሮ በመወያየት እና ሀሳብን በሀሳብ የመሻር ሂደት ላይ ቀጣይ ጊዜም እንደዚህ አይነት ነገሮች ቢኖሩ እንደዚህ አይነት መድረኮችና እንደዚህ አይነት ውይይቶች ቢኖሩ መፍትሄ ያመጣሉ ብለን እናስባለን። አገዛዙ እንግዲህ የህዝብን ውይይትና የአዋቂ ሰዎችን ምክክር የሚፈራበት ሁኔታ የሚታየበት ሁኔታ ነው ያለው። እንደውም በዚህ ጉዳይ ላይ ህብረተሰቡ እንዲሳተፍበት እንዲወያይ፣ ጦርነት በምን አይነት መልክ ይቆማል፣ ግድያ በምን አይነት መልክ ይቆማል አገዛዝ የሚሉት ነገሮች ምናልባት ሥርዓቱን የሥርዓቱን ቁስል የሚነካ ነገር ሆኖ ስለተገኘ እንጂ ኢንተርኔትን አመቻችቶ ሁሉ ነገር ቀና በሆነ መንገድ እንዲሄድ መርዳት እና መደገፍ ሲገባው ለአድማጭ ተመልካቾች ለኢትዮጵያ ሕዝብ ተደራሽ እንዳይሆን ኢንተርኔት የመዝጋት ሙከራዎች፣ ዩቱብ እንዳይሰራጭ የማድረግ ስራዎችን ሰርቷል ብልጽግና። ይሄ ተቀባይነት እና አግባብነትም የለውም። ለወደፊቱ ቢታሰብበት መልካም ነው የሚል ሀሳብ አስተያየት ነው ያለኝ። በሌላ መረጃ ዶክተር ለገሰ ቱሉ ጎበዝ እየተሳሰብን ነው ብለዋል። እንግዲህ በማህበራዊ ትስስር ገጹ ጀዋር መሐመድ የዛሬ ስምንት ዓመት ለገሰ ቱሉን እዛው ነበሩ። ነገር ግን መንግስት የሾላ ፍሬ አይደለም ስሉን ዱብ አድርገናል ብለዋል። በፌስቡክ ልጥፍ ነግሮታል ጀዋር መሐመድ። ጀዋር መሐመድ በዛን ወቅት እንግዲህ ለገሰ ቱሉ የህዋት ቃል አቀባይ ሆኖ ሲያገለግል ነበር እዚያው ቦታ ነበር እንደዚሁ አይነት ጥያቄዎች ሲነሱ መንግስት የሾላ ፍሬ አይደለም ተወረውሮ የሚወርድ እያለ ሲከራከር ነበር ለገሰት ሁሉ ውሻ ለበላችበት ነው የምትጮው እንደሚባለው በዛም ሰዓት የህዋት ቃል አቀባይ ወይም እንደዚሁ ኮሚኒኬሽን ላይ ነበር ሲሰራ የነበረው እዛው ቦታ ነበር ጀዋር መሀመድ ያንን አስታውሶ ነው እንግዲህ የዛሬ ስምንት ዓመት ትክክል ነው ጀዋር መሀመድ ውጭ ሆኖ አገር ውስጥ ካሉት ቄሮች ጋር ኮሚኒኬት በማድረግ ከፍተኛ ስራን ሲሰራ ነበር። ያኔም እንደዚህ ስሉ ነበር። እንደዚህ ስሉ በነበሩበት ሰዓት ነው እርስዎ ሲመኩበት የነበረውና የሾላ ፍሬ አይደለም ብሎ ሲተችሁን የነበረውን መንግስት ዱብ አድርገናል። ዛሬም ይሄው ነው የሚገጥም የሚል አይነት ነገር ነው እንግዲህ ጀዋር መሐመድ ለገሰት ሁሉ መልስ የሰጠው። በሌላ መረጃ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ ሰባት ዓመታቸው ሆኗል። እንግዲህ ህልሜን እየኖርክ ነው ቃል የገባሁትንም እየፈጸምኩ ነው። ማሻቴን እያከናወንኩ ነው ብሏል። አብይ አህመድ በሀገሪቱም ውጤት እያመጣው ነው ሲል እንግዲህ በራሱ በመንግስት ሚዲያ ላይ ክፍል አራት በሚል አብይ አህመድ የተናገራቸው ንግግሮች እንግዲህ እጅግ በጣም የሚገርምና የሚያስቅ የሚገርሙ ነገሮችን ነው እንግዲህ የተናገረው። ወደ ስልጣን ከመጡ ሰባት ዓመታቸው ውስጥ እንግዲህ ህልሜን እየኖርኩ ነው ቃል የገባሁትንም እየፈጸምኩ ነው መሻቴን እየከናወንኩ ነው ያለበት እና በሀገሪቱም ውጤት አምጥቻለሁ ነው። ኢትዮጵያ ውስጥ የኑሮ ውድነት እያንዳንዱ ህብረተሰብ ብቻውን እያወራ በመንገድ ላይ እንዲሄድ ከማድረጉም ባሻገር የኮሊደር ልማት ነው ብሎ ካፈረሱት፣ በጦርነት ምክንያት ደግሞ የተፈናቀሉት የተፈናቃዮች ብዛት በየቦታው በየክልሉ ቁጥር ስፍር ያሌለው ተፈናቃይ የሞላባት ኢትዮጵያን ለውጥና ውጤት አምጥቼ ባታለሁ ብለው ጠቅላዩ በድፍረት ተናግሯል፣ በራሳቸው ሚዲያ ላይ እጅግ በጣም የሚገርም ነው። ህልሜን እየኖርኩ ነው ማለት የኢትዮጵያ ህዝብ በኦሮሚያ ላይ ጦርነት ተከፍቷል። ትግራይ በጦርነት ደቅቆ ወገቡ ተሰብሮ ዳዴ እየሄደ ይገኛል። አማራ ክልል፣ አፋር ክልል በጦርነት ደቆ ድጋሚ አማራ ክልል ላይ ጦርነት ተከፍቷል በአሁኑ ሰዓት የእሳቸው ህልም ይሄ ነው ወይስ እንዴት ነው የሚሉት፣ በርካታዎች ችግር አይገባ ጥያቄም ያነሱበት ሁኔታ ነው ያለው። አድማጮቻችን፣ ተመልካቾቻችን፣ በሌላ መረጃ አዲስ አበባ የዝንጀሮ ፈንጣጣ በዝንጀሮ ፈንጣጣ እንግዲህ አንድ ሰው መገኘቱ ተሰምቷል። መረጃው እንዳይወጣ ነው እንግዲህ የተሸፋፈነው ተብሏል። አዲስ አበባ ያለው ሰው ጥንቃቄም እንዲያደርጉ ተብሏል። ቀደም ሲል እንግዲህ በሞያሌ አካባቢ ነው ይሄ የተገኘው። አሁን ወደ አዲስ አበባ ከተማም ዘምቷል። አደጋው የከፋ ነው የሚሆነው አዲስ አበባ ከተማ በስፋት ከገባ በሚሉት በርካቶች ሀሳባቸውን ሰጥቷል። በሌላ መረጃ የጤና ባለሙያዎች ከአብይ አህመድ ጋር በቀጥታ ሊገናኙ ነው ተብሏል። ከመገናኘታቸው በፊት የታሰሩት የተባረሩትም መፈታት አለባቸው የተባረሩትም መመለስ አለባቸው የሚል ቅድመ ሁኔታ ሐኪሞቹ አስቀምጧል። በሌላ መረጃ በኦሮሚያ እና በቤንሻንጉል ኩታ ገጠም በሆኑ አካባቢዎች እንግዲህ ወደ 5500 ሰው ተፈናቅሏል፣ የተባለው በቤንሻንጉል ወደ 5900 ሰው መፈናቀሉ ተሰምቷል። ቦቻ ለተፈናቃዮቹ እርዳታ ያስፈልጋልም ብሏል። ቡለን ወረዳ በኦኔግ በተደረገው እንግዲህ ግድያ 27 ሰው ደርሷል። በኦኔግ ነው እንግዲህ ይሄ ግድያ የተፈጸመው ተብሏል። አድማጮቻችን፣ ሌላው ጎንደር ጠለምት በህዋት ሲደገፉ የነበሩት ሽፍታዎቹ መገደላቸው ተሰምቷል። ሌሎች በቁጥጥር ስር ውሏል። ሌላው ደቡብ ጎንደር ላይ ጋይንት የፋኖ ቤተሰብ መኖሪያ ቤት አቃጥሏል። አገዛዙ በጎብ ጎብ አቅራቢያ ነው እንግዲህ የፋኖ ቤተሰቦች ቤት እየተቃጠለው ተብሏል። ይሄንን ድርጊት የሚፈጽሙት የአማራ ሚሊሾች ናቸው ነው የተባለው። ሌላው መረጃ በሸዋ አንኮበር ቀንዶ ዘራፊዎች እንግዲህ በቁጥጥር ስር ውሏል፣ ፋኖ በቁጥጥር ስር አውሏል። አላማጣ ትላንትና በፈረሰው ሐውልት ቁጣ ተቀስቅሶ ነበር። የወንጭፍ አደባባይ ነው እንግዲህ የፈረሰው ትላንትና ዛሬ በስፋልት ራያ የአማራ ነው በሚል ወከባ ነበርም ተብሏል። መከላከያ እና የፌዴራል ፖሊስ በየመንገዱ መሰማራታቸውን ከሰሜን ወሎ የሚወጡ መረጃዎች ያመላክታሉ። ሌላው ላስታ ከባድ ውጊያ ተደርጓል። የመንግስት ወታደሮችም በከባድ መሳሪያ በገበሬ ቤት ላይ ጉዳት ማድረሳቸው ነው እየተሰማው ወንዶች እንግዲህ ከልብ ለሰቆጣ መስመር ወታደራዊ እንቅስቃሴዎች ነበሩ ተብሏል። በተለይ ይበር በተባለው ቦታ አስራ አምስት የመንግስት ወታደሮች ተገሏል። የሻለቃ አዛዥን ጨምሮ የቆሰሉ ሆስፒታል ገብቷል ተብሏል። በከባድ መሳሪያም የአርሶ አደሮች መኖሪያ ቤት መቃጠሉ ተሰምቷል። ሌላው ደቡብ ወሎ ቦረና ሳይንት ከባድ ውጊያ ተደርጓል። በተለይ 023 እና 2425 ቀበሌዎቹ ውጊያ እንደተደረገ ከአካባቢ የሚወጡ መረጃዎች ያመላክታሉ። አድማጮቻችን፣ ተመልካቾቻችን መረጃዎችን እነዚህ ነበሩ። በተመሳሳይ ፕሮግራም እና መርሐ ግብር በሌሎች የግንባር መረጃዎች እንገናኛለን። መልካም።